ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላሚ ውለ ሁላችን ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና

ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። እቤት ሲሆን ስንት ሰዓት ነው የምትተኙት? አትተ ለምን ለምን አልጋ ይኖ እኔ ን የለኝም አልጋ ላይ በጋራ ሁላችሁም አንድ ላይ ነው የምትገቡት? አብራችሁ ነው የምትኖሩት? ከቤት ወጥታችሁ አላ ማንም አይቆጣኝም ብለሽ። ስንት ጊዜ ሆናችሁ አብራችሁ መኖር ከጀመራችሁ? ላይቭ ያበላል የምርም ይላሉ አይደለ? ላይቭ ቲክታክ ላይ መግባት ለምሳሌ እናንተ በአንድ ላይቭ በአንድ ላይቭ ስራ ረጅም ሰዓት ቆይታችሁ በጣም ብዙ ብር የተደነቃችሁበት ብር ያገኛችሁት በአንድ ቀን የተደነቃችሁበትን ብር ያገኛችሁት ስንት በዶላር ነው አይደል? በዶላር አይደል? ስንት ዶላር አገኙችግ ዶላሩ እንደሚሰራለን በእኛ ሀገር ስንት አስቀመጠላችሁ? ላይቭ ገብታችሁ በአንድ ቀን ሃምሳ ሦስት ሺህ ብር ነው በቀን ተምንል የወሩን በሰላሳ 30 አባዛና ትነግረኛለች። እነዚህ ልጆች ከዚህ አይወጡም። ዛሬ እድር ሲቀና ነው፣ ሁሌ ሁሌ አይደለም ግን እድር ሲቀና ምናምን አንተ፣ ኧረ አትፋዘዝ፣ እንግባ ማታ የት ነው? አምሳ ምናምን ሺ እየሰሩ ቁጭ ብለህ እኔ ላይቭ ትላለህ አይደል? ከነገ ጀምሮ በየቀኑ ባትገቡም፣ ግን በገባችሁበት ቀን እንደዚህ አይነት ብር ይሰራል ማለት ነው ይሄ እንደ አጋጣሚ በቃ አለ አይደል፣ አንዴ የሆነ የሚቀናህ ቀን ላይ አሪፍ። አዎ፣ የሚቀናህ ቀን ላይ ማለቴ እንደ ድል ነው በቃ አሪፍ የምትሰራበት ቀን አለ። ሳምንቱን ሙሉ የማይሰራበት፣ ወር ሙሉ የማይሰራበት። ጊፍተሩ እንዴት ነው ቢከች የሚለው እንደው ብንገሩኝ። እንዴት ነው ፎሎም ያደርጋሉ ከአገር ውጭ? አዎ። ታዲያ አገር ውስጥ ማን ይብቻልኝ ያለው ማን ይኖራል? ከአገር ውጭ ነው ያሉት። ብዙ እነሱ ጊፍት ይሰጣሉ ነው ያ እንትን ብሎ ገንዘቡ ተጠራቅሞ ተጠራቅሞ መጨረሻ ላይ ተቆርጦ ቲክቶክ ቆርጦት ነው አይደል? ለእናንተ 53 ሺህ ተቆርጦ መጨረሻ ላይ እናንተ ጋር የሚቀረው ነው። የምራችሁን ነው? የተቆረጠው እኮ ከዛ በጣም በብዙ ጊዜ የሚበልጥ ነው አይደል? የሚቆረጠው ገንዘብ ከዚህ መቶ ምናምን ሺህ ቤቶች ሰርታችኋል ማለት ነው። እንደሱም ጋር አይደለም። የመጀመሪያችንም ስለሆነ መጀመሪያ ሳይሆን እስኪለምድ ድረስ ትንሽ ያፈቃል በጣም ማለት ነው። ጊፍተር እስክትሰበስብ ምናምን ያለፋል። እንደ አጋጣሚ ሆኖ በጣም ምኑ እንደው ጊፍተርያችን በአንድ ቀን ማለት ሳናስ እንዴት እንደምንጫው። ሰው ለካ ጊፍት ሲሰጠው ስሜታዊ ስለሚ ነው የሚጫወው፣ ልብሱን ምናምን የሚያወላልቅ ምናምን አይቻለሁ። ልብሱን ምናምን ምን አልሽ? በእናትሽ እኛ እየወጣን ምናምን ሁለት ክላስ ነበረ። ሁለት መኝታ ቤት ነው ያለው ቤታችን፣ ሁለት መኝታ ቤት ነው ያለው። እና እኛ አንደኛው መኝታ ቤት ነበር ላይቭ የምንገው ከዛ ከዛ በኋላ በቃ የት ነው የተገኘ ነው? ከዛ በኋላ አንበሳ ነው የሰጣችው። አዎ። ከዛ ጠዋት ኮሚቴዎቹ እየረበሹ ነው አሉ። የቢልዲንጉ ኮሚቴዎች እየረበሻችሁ ተባላችሁ? ስብሰባ ጠሩንና እኔና ሜላት አይ ቲንክ አይ ሜላት አይደለችም፣ ህይወት ነበር ነው ኮሚ ስብሰባ ማለት ነው እና ሁለት ሴትዮ እናት ናቸው። ይቅርታ ትላልቅ እናት ናቸው እና ትልቅ እናት ናቸው። በጣም ነው የሚጮሁት። በጣም ይጮሃሉ ምናምን አሉ። አይኔ ካልጮ እኔ አልጮም። ወይ ትጮያለሽ፣ ወይ ወይ እኔ ከሴትዮዋ ጋር እንደው ከማማ ጋር ብመጣ ኖሮ መጀመሪያ አንቺን ነበር። በጣም ይጮሃሉ አሉ። እሺ ብለን ዝም ማለት። ከዛ አሁንም ይጮሃሉ፣ ይጮሃሉ አሉ። እኛ እኮ የጮሁ ነው። የዛ ጊዜ ግን ለእውነት ለእውነት በጣም ይጮሁ ነው። እንዴበ እንዴት ነው አንበሳ አይተሽ፣ እንዴት ነው፣ ለምን አንበሳ ግቢ አትሄጂም? የት የት የት እንደተገኘን በጣም በቃ ዘለን ዘለን ዘለን ራሳችንን በቃ ሌሊት ነው በቃ ፍስ ብለን ያገኘን እና አንዱ ጓደኛዬም እንዳልኝ ታውቃለህ፣ ስቶሪ አድርገ ነው ነበረ አይጂ ላይ እና ስቶሪ ቪዲዮ ዛርቼ ስቶሪ አደረኩኝና እሱን አውርዶ ምናልኝ አንበሳው ከቤት አልወጣም፣ ሙያ ምናውሏሉ አይ በጣም ተቀየርሽብኝ አለ። እንደት ከሆነ ሳስበው እሱ ነው እራሱ አንበሳው። በአካል ከቻላላችሁ በቃ በጣም ነው ያስደመመን። ግን ሃምሳ ሶስት ሺህ በጣም ብዙ ነው። ከዛ ግን አሁን በየቀኑ ነው ወይስ ጊዜ እየከፋፈላችሁ ነው የምትሰሩት? አይ አሁን መጀመሪያ መጀመሪያ ሁሌ ነበር ከቤት የወጣንበት የመጀመሪያውም ገቢ ልናገኝበት ያሰብነው ሜትድ እሱ ነበር። ከዛ በኋላ ግን መጀመሪያ የምንኖረው ጃክሮስ ነበር እና እዛ እየኖርን እየሰሩቁጥሩ እንዳትናገድ ነገ ስድስት ሰው ንበጣልሽ እንትኑ መታጠፊያው ኖርማል። እዛ እየሰራን እንትን ነው ትልቅ ግቢ የሰው ግቢ ስለሆነ ትልቅ ግቢ ስለ ሙሉ ግቢ ስለሆነ ከአጠገባችን ደግሞ ሌላ ሙሉ ግቢ የተከራያችሁት ከዛ የሆነ ቀን እየሰራን ደግሞ አሪፍ ቀን እኮ ዳራ እየሰራን በቃ ስም ተጣሩ። በጣም ረጅም ሰዓት ተጣሩ። ይመስለኛል የቤቱ ባለቤት ስም ነው እና እኛ ደግሞ ያከራዋ ማለት። ከዛ አቤት ብለን ወጣን። እኔ ሚና ማነው? እሳ ሆነ አቤት ብለን ወጣን። አቤት እኛ ግን መተኛት አልቻልም። ሁሌኑ እንደዚህ ምስ ጩሁት የት ሄደን እሺኛንተኛ ምናምን ብለው ሲወቅሱን አቆምን ጌዛታይም፣ በደንብ ገቢ ማግኘት አልጀመርንም። ከዛ በኋላ ከዛ እንደምንም ወጣንና እዚህ ደግሞ ስንገባ እዚህም እየሰራን ደን አንበሳው መውረድ ሲጀምር ግን እናንተ ልክ አንበሳ ሲወርድ ምናምን ለምን ኮንፈርት ጋቢ ምናምን አርጋችሁ ወደታች አይ ህብረተሰብ ለሚበጥበሩ መስኮቱ አይደለም መስኮቱ እና በሩ ባይዜ ፍራሾቹን አምጥተን ፍራሾቹ በሩ ላይ እና መስኮቱ ላይ ይለጠፋል እንዳይሰማ። ወመሊኑ ዲቤ ማሊፍቴም ናሞጋ

ግን ቆይ ስትከራዩ እምቢ አይሏችሁም? ግን አሀ ቤተሰብ እኮ ብዙ ሰው እኮ አያከራይም እኮ። መጀመሪያ እናንተ ሁለት ሆናችሁ እኔ እና እሷ ብላችሁ ትሄዳላችሁ፣ ማታ ስምንት ሆናችሁ ትተኛላችሁ አይደል? ለእናንተ ግን አሁን ይሄ የጋራ መኖሪያ ቤቶች ላይ ምናምን ብዙ ጊዜ ስለምሰማ ነው። አሁን ቲክታከሮች የሚኖሩባቸው የጋራ መኖሪያ ቤቶች ላይ ምናምን ብዙዎች ኮምፕሌን ያቀርባሉ። ይሄ ከላይፍ ጋር በተያያዘ ያው ማታ ማታ ዘፈን አለ የሆነ ወይ ጮህ ሊሉት ይችላሉ ምናምን። ስለዚህ እታች ያለው ወይ ላይ ያለው ምናምን ይረበሻል። ምን መሰለክ፣ እኛ አሁን የገባንበት ቤት አንደኛ እንትን ነው፣ ሊፍት የለውም ቤቱ ፎቁ ማለት ነው። እና ሊፍት ስለሌለው ብዙ ሰዎች አይመርጡትም አይፈልጉትም። ለምን መሰለክ፣ ወደ ላይ በጣም ሩቅ ነው፣ 18 ፎቅ ነው እና ማንም ሰው 18 ፎቅ አይወጣም? ስንት ነው አስራ ስምንት ፎቅ ነው፣ ሊፍት የለውም። የሚወጡበት ወይም የሚወርዱበት ምክንያት ከሌለ አይወርዱ። እኔ ግን በቃ ምን እግሬ ላይ እንዳለ አላውቀውም። አስር ምንም ነው የማይሰማ። አስራ ስድስተኛ ፎቅ ወደ ታች ትወርጃለሽ፣ እግዚአብሔር! ከዛ ተመለስሽ ትወጫለሽ። ምንም አይመስለኝም የሰውነት ። እናንተስ ምን ስትሉ ፈለጋችሁ እዛ? አስራ ምናምን ላይ ሰው ስለማይገባ ለላይ ነው ሰው አይገባም። ስለምን ዘፍን? እንደ ልብ ለመጮህ ምናምን አይመችም ስለዚህ ለላይቡ ብላችሁ እናንተ አካባቢ ማንም የለም ማለት ነው። ከላይም ከታችም ሰው አይኖርም አሉ። ግን ያው ታዲያ እነሱንስ መበጥበጥ አይደል? ምን ላይ ያስወጣችሁት? አሀ እነሱን ቲክቶከሮች ናቸው ለካስ። አንድ ላይ ገብታችሁ ነው ለሌቱን ስበጠብጡ ነው የምታድሉት። ግን የምዘፍኑት ዘፈን የምሰማው ነገር በቃ ትርጉም አለው። ኢቭን ማለት ነው። በጣም ነው የምታደንቀን እንዴት ስድስት ሴት አንድ ቤት ውስጥ እየኖረ እንዴት ድምፅ አይሰማም? ምናምን አዎ፣ ጭቅጭቅ እንኳን እንዴት ድምፅ አይሰማም ትለናል። ቹል የሳከው ለምንድን ነው? ከስድስት ሴት ጋር አብረህ ኖረ ነበር። በጣም አድናቂያችሁንን የውነት በጣም አሁን። ምክንያቱም አዎ፣ ለመከራየት ምናምን ከባድ ነው ይባላል። እናንተን አልከበዳችሁም? ስራ ላይ ስላላችሁ ነው አብራችሁ ያላችሁት? ስራ ላይ ስላለን ነው። ላይቭም እንገባለን የምንገባለን፣ ቅድም እንደነገርን የራሳችንን ቢዝነስ ጀምረናል። እሱንም ደግሞ ለመስራት ቤታችን በጣም ሰፊ ነው እና ይመቻል። የተከራያችሁት ቤተሰብ ግን ፈቅዶ ነው ማለት? አሁን ሁላችሁም ከቤት ስትወጡ የሆነ የሆነ ነገር ይኖረዋል። ሴቶች ናችሁ የሚያጋጥማችሁ ነገር ሊኖር ይችላል ምናምን እና ይሄንን ነገር ቤተሰብ ተስማማበት፣ እሺ አላችሁ ስትወጡ አምስት ዓመት ሙሉ የለፈንበት ነገር ስለሆነ ስለሚተማመኑብን አምሽተን እንገባለን። ማለት ስራ ደግሞ ሙዚቀኛ ስትሆን ብዙ የምሽት ምናምን የሚሆነው የስነ ጽሑፍ ምሽት ምናምን አይነት ነገሮች። ስለዚህ ያው እየጠበቁ በር ይከፍቱልናል ምናምን። እሱን ነገር ስለሚያዩ አጠገባቸውም ሆነን የሆነ ነገር ማድረግ ብንፈልግ ማድረግ እንችላለን፣ ግን እዛ ጋር በጸሎት እያገዙና ሁሉም የሚሉ እንደዛ ነው። ከእጃችን ስለወጣችሁ ትባልጋላችሁ ወይ ሌላ ነገር ታስባላችሁ አይደለም እግዚአብሔር ይጠብቅ እንጂ እጃችን ላይ የሆናችሁም ልትበላሽ ትችላላችሁ ቤት ውስጥ መሆናችሁ እና እሱን እኛም ተስፋ አድርገን የነሱን ቃል አክብረን የነሱን ሀሳብ በውስጣችን አድርገን የሆነ የምናስበው ነገር ሌላ ነገር ራሱ ሲኖር እነሱ ትዝ ይሉናል ጭንቀታችን ላይ ሁላችንም ይመጣል እና ስንነጋገር ራሱ እንትናን አስቢያት እንደዚህ በግሩፕ ሆነ ስንመካከል አንድ ሰው አጥፍቶ ስንመካከል እናትሽን አስቢ አባትሽን አስቢ እየተባባል ነው የምንተራረመው ማለት ነው። ልጅ ባሳቢ ድንገት ልቢ ገብታ ስመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ አሳብ ገባው ልቢ።

ዛሬን በትዝታ ዛሬን በትዝታ ሄዳለው ቀን ማታ ቀን ማታ ቀን ማታ ማለት ቆይቻለሁ ሙዚቃ ከጀመርኩ ምናምን ነገር እና ምን ሻሽም ነበር ዝም ብዬ ነው የምዘፍነው እና እንትን ግን ኢሌመንተሪ ተማሪ ሆኜ አንደኛ ክፍል ምናምን ላይ እየወጣሁ ምናምን እዘፍን ነበር መድረክ ላይ። እየወጣች በጣም ድፋር ነበር መድረክ ላይ እኮ ያው መድረክ አይደለም እንላት፣ ምንድን ነው ብላክቦርድ ያለበት ቦታ ምናምን። ዝምተኛ ነበርኩ እስከ አስራ ሁለት ያክል ምናምን ድረስ ዝምተኛ ነበር። አላወራም ምናምን። እርግጠኛ ነኝ አሁን ሲያዩኝ አይገምቱኝም። ትንሽ ዝምተኛ ነበርሽ ምናምን ትምህርት ቤት ዝምተኛ ነበርኩኝ። ሳላስበውን ስለዚህ ልጅ እያለሽ ግን ምን ነበር ፍላጎትሽ? ወደፊት ፍቅርተ ትሆናለች ብለሽ የምታስቢ ፓይለት ነው እንደኔ ኢንጂነር ነው ወይስ ምን ነበር ሆነ ትፈልግ? ፊዚክስ አይ ሜን ጄኔራል ማኔጅመንት ነበር መማር ያሰብኩት ግን ስላልሆነ ግን ላይክ ሙዚቃ አስብ ነበረ። ውጤት ካልመጣልኝ ሙዚቃ ነበር የመስራት ሀሳቢ የመማር ሀሳቢ ነበር። ስለዚህ ፕላንቢሽ ነበር ማለት ነው? ፕላንቢ ነበር። እ አንቺስ ሙዚቃ ወደ ሙዚቃው እንድትገቢ ማን ገፋፋሽ? ተማሪ እያለሽ ውጭ የምሰራው ስራ የለኝም ተማሪ ነኝ። ግን እንደ ቲም ደግሞ የምንሰራው ስራ አለ ኢፖክሲ እንሰራለን እና እሱ ነው በዛ ነው በሙዚቃው እና በዛ ነው ምንሰራው። እስከ ጎናቸው ሆኖ ሲረዳቸው የነበረው ማን ነበር? ኦፍኮርስ አለ እንጂ ቃል ይባላል ማናጀራችን ነው እና ሰፖርት ያደረገናል። ሙዚቃ ምናምን የሚያሰራን እሱ ነው እሱ ነው የሚቀርጸን። ሎኬሽን ምናምን ሁላችንም እንመርጣለን፣ ግን ሞርሱ ካሜራው ስለሚቀርጸን ምናምን እሱ ነው የሚመርጠው እና የምንሄድባቸውን ቦታዎች ምናምን አይዲያ ክሬት ያደርግልናል። ስለዚህ እናንተ አሁን መደበኛ ስራችሁ ነው ማለት ይቻላል። ዘፈኑ ልዩ ዜማ መደበኛ ስራችሁ ነው፣ የገቢው ምንጫችሁ ይህም ነው ግን ደግሞ እንደ ግሩፕ ደግሞ ሌላ የምንሰራቸው ስራዎች አሉ። ያው እኛ የምንሰበሰበው ብዙ ጊዜ የምንሰራው አርቲስቶች ምናምን ነው የምንሰራው፣ ወይ ደግሞ ኖርማል በስልክ ተልከነው ከእንደዚህ ሰው ነው ምናምን እያለ ነው የምንሰራው እና የተመረጡ ቦታዎች ሄደን እንቀረጻለን። ቀረጻ በምናደርግ ሰዓት እኛ ማለት ሪከሪ የተደረገ ድምፅ አደለ የምንሰራው፣ እዛው መንገድ ላይ እየዘፈን ምናምን ነው የምንሰራው። በዛ አጋጣሚ የሆነ ሲያዩ ምናምን ፈገግ ያለ ሰው ካለ ወይ ደግሞ ትዘፍኑልናላችሁ ለኛ ላይኛ ምናምን ይሉናል። ማለት የማትጠብቀው ሰው አዛውንቶች ምናምን ትዘፍኑልንላችሁ ነው ሲሉን፣ ውጭ ላይ ብንገናኝ እኮ የምላችሁ ነበር ስለዘፍኑልን እና ያን ያን አጋጣሚ ስናገኝ ዋው ብለን እንደ አጋጣሚ ያንን ሮጠን ወይ ይሄዳልሁላ አንዳንዴ ሄደው መንገድ ላይ ምናምን ይዘናቸው ድጋሚ ዘፍንላቸዋለን ማለት እንዴት ነው እኛ ቀረጻችንም ምናምን ብለን ይሄዳሉ ወይ ደግሞ ድንገት እንትን እያለን የሆኑ ካየህ የሆኑ አሮጊቶች ሁለት ነበረ አዛውንቶች እና ለእነሱ ራሱ የዘፈንላቸው አጋጣሚ ሌላ ቲክቶክ የተቀረጽን ነበረ ልክ ስናያቸው በጣም የወደድናቸው ጓደኝነታቸው ምናምን ከዛ ስንዘፍንላቸው በጣም ደስ አላቸው አረገ ይናፍቆት እሺ

ነወ ባይተዋሩኝ አለው ፍቅሬ በናፍቆት አስሬ ዛሬ ባይተዋሩኝ ያለው ደባሻ ሆባሻ ከጭንቅ የሚያወጣኝ ጣው መሸሻ ባብቻ ነው። የኒስ ጓደኛ የማይለየ ስሄድ ስተኛ አልለይ ማለኝ ቀለሊቱ ቀለሊቱ ስቃይ ሆኖብኛል መለየቱ አቤት መከራ አቤት ጭንቀቱ